ዩ ኤስ ገቨርንመንት ድጋፍ የመጣ መድኃኒት ነው። ይሄ መድኃኒት ከአዲስ አበባ ወደኛ መምጣቱ እጅግ በጣም እዚህ ያለውን የመድኃኒት ክፍተት የሚፈታ ይሆናል። ያው እንደምታያቸው በጣም በርካታ መኪኖች ናቸው የመጡት። በርካታ መድኃኒት ነው እዚህ እየገባ ያለው። እያንዳንዱ መኪና በትንሹ ከአስር ሚሊዮን ብር በላይ መድኃኒት ጭኗል ብለን ነው ተስፋ የምናደርገው። ወባ ማህበር እንግዲህ ከሁለት ዓመት ጀምሮ ከእኛ ጋር እየሰራ ነው ያለው ከዚህ ቀደም ሲል ከፒ ኤስ ኤም ከሚባል ድርጅት ጋር ሰብኮንትራክት መውሰድ አሁንም ደግሞ ከኤምኤስኤች ከሚባል ድርጅት ጋር ሰብኮንትራክት በመውሰድ መድኃኒቶችን ከአዲስ አበባ ወደዚህ፣ እንዲሁም ደግሞ ከዚህ ደግሞ ወደ ላስት ማይል ደሊቨር የምንለው ወደ የጤና ተቋማቱ እያደረሰ ስለሆነ በጣም ወሳኝ የሆነ ስራ እየሰራ ነው። ወደ የጤና ተቋማት ያለውን ክፍተት እጅግ በጣም የሚሞላ ነው። የእኛ ክትትል ቁጥጥር፣ ሁለት አይነት መድኃኒት በእኛ በኩል የሚሰራጨው፣ አንደኛ የፕሮግራም መድኃኒቶች ያው በነፃ የሚሰጡ ኤች አይ ቪ ቲቪ ማሌሪያ፣ የክትባት መድኃኒቶች፣ የቤተሰብ ምጣኔ መድኃኒቶች አሉ። እነዚህም በቀጥታ ለጤና ተቋማት ከኛ ተነስቶ ወይም ከኛ ተጭኖ እዛ የሚደርስበት አለ። ይህንን የሚያደርሱ መኪኖች አሉ፣ እንዲሁ በድጋፍ የምናገኛቸው እኛም ተከራይተን የምናደርሳቸው አሉ። እነዚህ በነፃ የምንሰጣቸው ናቸው። ከዛ ውጭ ደግሞ ጤና ተቋማት ገዝተው የሚወስዷቸው መድኃኒቶች አሉ። እነሱ ራሳቸው መጠው ገዝተው ነው እየወሰዱ ያሉት። ጤና ስርዓቱን ለማጠናከር በመንግስት የፌዴራል የመድኃኒት አቅራቢ አገልግሎት እነዚህን የፕሮግራምና የክትባት መድኃኒቶች ከዋናው መጋዘን ወደ አማራ ክልል ባህርዳር የመድኃኒት አቅራቢ ድርጅት መጋዘን እና ወደ ጎንደር መጋዘን ነው እያከፋፈልን የምንገኘው። የመድኃኒቶቹ እና ሌሎች ግብዓቶች ኮሞዲቲዎች የመንግስት ናቸው። የማጓጓዣ ወጪውን የሸፈነው የአሜሪካ መንግስት ነው። ጤና ልማትና ጸረ ወባ ማህበር አገር በቀል ሲቪል ሶሳይቲ ድርጅት ነው። ይህ ድርጅት የዛሬ 27 ዓመት ለወገን ደራሽ ወገን ነው በሚል ወባ በክልሉ በተከሰተበት ጊዜ የወባን ወረርሽኝ ለመቀልበስ የተቋቋመ ማህበር ነው። ጤና ልማትና ጸረ ወባ ማህበር አሁንም በዚህ የማጓጓዝ ስራ በማስተባበር ከመንግስት ጋር በመተባበር እነዚህ መኪኖች እየመራ ከአዲስ አበባ አሁን ባህር ዳር ደርሰዋል። ከተራገፉም በኋላ ወደየ ጤና ተቋማቱና ወደ ወረዳው ይከፋፈላሉ። ማህበራችን ይህን ተመሳሳይ ስራ ሲሰራ የቆየው ባለፉት ሁለት ዓመታት ነው። ወደፊትም አጠናክሮ ይቀጥላል። በወባ ምክንያት እንደኛ ማህበር መታመምም ሆነ መሞት ተቀባይነት የለውም እንላለን። የወባ መከላከያና መቆጣጠሪያ መንገዶችን በአግባቡና በትክክል ተጠቀም። በወባ እንያዝም። በወባ ምንያዝ እንኳ በአግባቡ ተመርምረን ወባ ከተገኘብን የወባ ህክምና ከተከታተል ከወባ ታክሞ መዳን ይቻላል። በማጓጓዙ ሂደትም እንግዲህ ከአዲስ አበባ እስኪደርስ ድረስ ያው ህብረተሰቡ ላደረገልን ድጋፍም እጅግ አድርገን እናመሰግናለን።